ወርልድ ቪዥን ኢትዮጵያ የተባለ ግብረሰናይ ድርጅት እንግዲህ በመቄት ወረዳ በተለይ ከ20132014 ጁንታው ጦርነት ካለፈ በኋላ የመቄት ማህበረሰብ እንደሚታወቀው በከፍተኛ ሁኔታ ኢኮኖሚካሊም ሶሻሊም፣ እንዲሁም ደግሞ በሄልዝ ጭምር ሳይኮሎጂካሊም ጭምር ከፍተኛ የሆነ ጉዳት የደረሰበት የማህበረሰብ ክፍል ያለበት ወረዳ ነው የመቄት ወረዳ እንደሚታወቀው። ስለዚህ የማህበረሰብ ክፍል ለመርዳት ለማገዝ፣ ጤና ተቋማቶቻችንም የደረሰባቸው ውድመት ለመተካት በሚያስችል መልኩ ለማገዝ ከመጡ ፕሮጀክቶች መካከል አንዱ ፕሮጀክት ነው። ወርልድ ቪዥን የኢትዮጵያ የተባለ ፕሮጀክት ማለት ነው። በዚህ እንግዲህ በዚህ አመት እኛ ወረዳ ላይ ገብቶ አልሞስት ወደ ሶስት ክላስተር አካባቢ ላይ ሆስፒታልን ጨምሮ ሁለት ክላስተሮች ላይ ከፍተኛ የሆነ ስራዎችን በሄልዝ ኤንድ ኒትሪሽን ኤመርጀንሲ ፕሮግራም ነው ገብቶ ስራ እየሰራ ያለው። በዚህ ፕሮግራም እንግዲህ የተቻለውን ያክል በጥሩ ሁኔታ ስራዎችን ሲሰራ የቆየበት ሁኔታ አለ። በተለይ ሄልዝ ፓርቱ ላይ የባለሙያዎችን ካፓሲቲ ቢልዲንግ የባለሙያዎችን በማጠናከር ኮሚቴ የሚመለከታቸውን አካላቶች በማጠናከር ጭምር የተለያዩ ስራዎችን ሲሰራ የቆየበት መንገድ አለ። በተጨማሪም ደግሞ የሪኖቬሽን ስራዎችንም ጭምር የጤና ተቋማቶችን በጦርነት የወደሙ ጤና ተቋማቶችን ሪኖቬት በማድረግ ሲያግዝ የከረምበት ሁኔታ አለ። ከዛ ውጭ ከኒትሪሽን ጋር ጋር ተያይዞ የሜስና ምግብ ጥረት ችግር ጋር ተያይዞ የገጠማቸውን ህፃናቶችን እናቶችን ጭምር ካሽ ጭምር በብርም ካሽም ጭምር እስከ 3000 ብር ድረስ ሳፖርት ሲያደርግበት የቆየበት ሁኔታ አለ። ከዛው ችግሩ ያለባቸው ህጻናቶችን በስክሪን ተደርገው ተፈልን እናቶችና ህጻናቶች እንዲገኙ በማድረግ በከፍተኛ ሁኔታ ስራ ሲሰራ የቆየበት ሁኔታ አለ። ህጻናቶችና እናቶችን ከማግኘት ባለፈ እነሱን ህጻናቶች ችግሩ ያለባቸው ህጻናቶች በተለይ ከፍተኛ የሆነ የምግብ እጥረት ያለባቸው የምንላቸው ሳም የምንላቸው ተኝተው ህክምና ክፍል ገብተው ተኝተው የሚታከሙ ህጻናቶችን በመለየት ወደ ጤና ተቋም መጥተው ተኝተው እንዲታከሙ በማድረግ የማህበረሰቡ ግንዛቤ በማሳደግ ጭምር ከፍተኛ የሆነ ስራ ሲሰራ የቆየበት ሁኔታ አለ። ከዛ ጤና ተቋማቶቻችን ቅድም እንዳልኩት እንግዲህ በጦርነት የተጎዱ እና ጦርነት ያሳለፉ ከመሆናቸው ጋር ተያይዞ አሁንም ጭምር በዛው ልክ እያለፉ ያሉ ተቋማቶች ከመሆኑ ጋር ተያይዞ የውስጥ ገቢያቸው በጣም በከፍተኛ ሁኔታ የተጎዳ የአስፈላጊውን ግብዓት ለማቅረብ የተቸገሩ ከውተ ሁኔታው ጋር ተያይዞ በፈለግነው ሰዓት ግብዓት ለመግዛት ተንቀሳቅሰ መስራት የማንችልበት ሁኔታ ላይ ስለሆነ ያለ ነው ለዚህ የሚያስፈልጉን ግብአቶች ጭምር መድኃኒቶችንም ጭምር በማቅረብ የሕክምና መሳሪያዎችን ልክ እንደ ሲቢሲ ኬሚስትሪ የምንላቸውን መሳሪያዎችም ጭምር በማቅረብ ጤና ተቋማቶችን ከድኖቤት ከማድረግ ግንባታዎችን ከማደስ በተጨማሪ የጎደላቸውን ከወንበር ሸልፍ ሁሉ ሳይቀር እንደዚህ የሚያስፈልገን ነገሮች በሙሉ እያቀረበ ስራ እየሰራልን ያለ ግብረሰናይ ድርጅት ነው ለኛም ከእንዲሁ አጠቃላይ ከባለሙያዎቹ ጀምሮ ለኛ ብዙ አስተማሪ የሆኑ ስራዎች እየሰሩ ያለበት ሁኔታ አለ። እኛም ከነሱ ብዙ ነገሮችን ተምረናል። ወደፊት ማስቀጠል የሚጠበቅብን ነገሮች አሉ። አሁን ያቀረቡልን ግብአቶች ቅና ተቋማቶች በደንብ ሰንስቲን አድርገው እንዲቀጥሩ ከወደፊት አንጻር የተቻለን ያክል ጥረት እንድናደርግ አስተማሪ የሆኑ ነገሮች አሉ። ከዛ ውጭ ደግሞ አቅማችንን በተሻለ መልኩ ለመገንባት የተቻለበት መንገድ ስላለ እሱን ወደፊት እናስቀጥላለን ብለን ነው የምናስበው። ባላለሁ በዚህ በመቄት ወረዳ እንስሳት ጽህፈት ቤት የእንስሳት ጤና ጥበቃና ቁጥጥር ቡድን መሪ ነኝ። የወርልድ ቪዥን ኢትዮጵያ ለወረዳችን ከሚያደርጋቸው ድጋፎች ውስጥ የእኛን የእንስሳት ጽህፈት ቤቱን ድጋፍ ማድረግ ይገኝበታል። በዚህም ለዚህ ጽህፈት ቤት ወይም ለዚህ የእንስሳት ጤና ጥበቃ እንደምታዩት በርካታ መድኃኒቶችን በዛሬው እለት ገቢ አድርጎልናል። እንግዲህ እነዚህ መድኃኒቶች ምንም እንኳን ከወረዳው በግጭት ምክንያት በርካታ ጉዳት የደረሰበት ቢሆንም ያለውን ችግር ሙሉ በሙሉ ይደፍናል ወይም ሙሉ በሙሉ ይሸፍናል ባይባልም በአሁኑ ሰዓት ያለን ያለብን ችግር በመጠኑም ቢሆን ያስታግሳል ብለን እናምናለን። እንግዲህ እነዚህ መድኃኒቶች በወረዳችን ለሚገኙ 36 ቀበሌዎች አገልግሎት የሚውሉ የተለያዩ በሽታዎችን ማከም የሚችሉ መድኃኒቶችና እንዲሁም በርካታ የሕክምና መሳሪያዎች እንደሚታዩት በርካታ የሕክምና መሳሪያዎችን ድጋፍ አድርጓል። በዚህ ባለፈው በሰሜኑ ጦርነት ምክንያት ሁሉም በሚባል ደረጃ ክሊኒኮቻችን የህክምና መሳሪያዎቻቸው ወድመውባቸው የነበረበት ሁኔታ ነው ያለው። ከዛ ወዲህም እንደዚህ በዚህ መልኩ ድጋፍ ያደረገልን ፕሮጀክት የለም። ያው ከመንግስት እና እንደዚሁ ከአንዳንድ በጎ አድራጊዎች የሚገኙ ድጋፎችን ነው እየሰበሰብን ክሊኒኮችን ለማሟላት ጥረት ስናደርግ የነበረው። እንግዲህ የነበረውን ክፍተት በመጠኑም ቢሆን ይሸፍንና ብለን እናስባለን። ይህ ፕሮጀክት ከእንስሳት ህክምና ዘርፍ ባሻገር በዚሁ በግጭቱ ምክንያት በርካታ እንስሳት ወድመዋል፣ ሞተዋል፣ ታርደዋል እና ያንን ይተካል ማ እንኳን ባይባልም ለአርሶ አደሩ በርካታ እንስሳትን ማለት በጎችን እና ፍየሮችን ገዝቶ ድጋፍ አድርጓል ለአርሶ አደሮች እንዲሁም ከአራት ሺህ በላይ ጫጩቶችን ወይም የዶሮ ጫጩቶችን አምጥቶ ለአርሶ አደሮች አከፋፍሏል። ይሄ ድጋፍ በርካታ አርሶ አደሮችን ከችግር ያወጣል ብዬ አስባለሁ። በተለይ ደግሞ በዚህ በእንስሳት ሕክምና ዘርፉ ያለውን ችግር ቅድም እንዳልኩት ሙሉ በሙሉም እንኳን ባይሆን እስካሁን ከተደረጉልን ድጋፎች እንግዲህ የተሻለው ነው ብለን መናገር እንችላለን። በተለይ በሕክምና መሳሪያዎች ረገድ መድኃኒቶችን ከአሁን ቀደም አንድ ሁለት ያሉ ድርጅቶች ተወሰኑ የተወሰኑ መድኃኒቶችን ደግፈውን በርካታ ስራዎችን ሰርተናል። አሁንም ደግሞ እነዚህ መድኃኒቶች ለበርካታ እንስሳት ፈውስ ይሰጣሉ ብለን እናስባለን። ይሄ ድጋፍ እንግዲህ ለሁሉም ቀበሌዎች ይባላል መዳረስ ባይቻል፣ በተዳረሰው ልክ አዳርሰን ህብረተሰቡን ተጠቃሚ ለማድረግ እንሞክራለን። በዚሁ አጋጣሚ ፕሮጀክቱን ማመስገን እንፈልጋለን። ሸፈራው ፈቃዴ ይባላሉ። የመቄት ወረዳ ገንዘብ ጽሕፈት ቤት ኃላፊ ነኝ። እንግዲህ እንደሚታወቀው ከጦርነቱ ከሰሜኑ ጦርነት ጋር ተይዞ በፌዴራል እና በክልል ተቋማቶች እየተፈራረሙ ወደ ወረዳ የሚመጡ ንብረቶች አሉ፣ ሀብቶች አሉ፣ ማህበረሰቡን ለመጥቀም የሚመጡ ሀብቶች አሉ። እነሱ ደግሞ አንዱ ተፈራራሚ ገንዘብና ኢኮኖሚ ጽሕፈት ቤት ስለሆነ በተፈራረመው መሰረት በተፈራራሚ ሴክተር በተፈራረመው መሰረት ሀብቱ ትክክለኛ ነው ወይ? ሀብቱ ይገባል ይ ሀብቱ ደግሞ ለታለመለት አላማ ሲውላሉ የሚለውን በተፈራረመው መሰረት ወይም ገንዘብና ኢኮኖሚ ሚኒስቴር እና ቢሮ በተፈራረመው መሰረት ሰነዱ አለና በሰነዱ መሰረት ሀብቱ ትክክለኛ መጥቶ ገቢ ወጪ ይሆናል የሚለውን እና ለታለመለት ማህበረሰብ እንዲደርስ የክትትል ስራ እየሰራ እንገኛለን። አሁን የመጣውን ሀብትም አሁን እያየ ነው ነው። ይሄም ደግሞ ለሚመለከተው አካልና ለታለመለት አላማ እንዲውል የማድረግ ደግሞ የገንዘብ ጽህፈት ቤት ድርሻው ከፍ ያለ ስለሆነ እሱን እየተከታተልን ችግር ካለ ደግሞ በሰነዱ መሰረት ፕሮጀክቱ እንዲጠየቅ የማድረግ እንዲያስተካክል የማድረግ ስራ ደግሞ እየሰራ እንገኛለን የሚል ሀሳብ ስላለ ከቀጣይ አንጻር እንግዲህ ወርልድ ቪዥን ቢያግዘን እና አብረንኛ ብንሰራ ብለን እንደምናስበው እንደተባለው የካፓስቲ ቢልዲንግም እንደቀደም እንዳልኳችሁ በኢመርጀንሲ የመጣ ስለሆነ አስፈላጊ የሆኑትን ሙሉን አሟልቶልና ማለት አይቻልም እና በተለይ እናቶችና ሕጻናት ላይ የኒትሪሽን ፓርቱ ላይ ነው እና አብዛኛውን ትሬኒንጎች ያለፉት እንደ ከሱ ባለፈ ሰፋ ባለመልኩ የሄልዝ ፓርቱን ሙሉ በሙሉ ትሬኒንጎች፣ የካፓስቲ ቢልዲንግ ላይ በደንብ አግዞ መስራት የምንችልበት መንገድ ቢፈጠር፣ ግብአቶቹም እንዳልኳችሁ ሆስፒታልና ሁለት ተቋማቶች ላይ ብቻ ስለሆነ ግብአት እያቀረበ እየሰራልን የነበረው ከዛ በላይ በደንብ ሰፋ ያለ ስራ መስራት ይጠበቅብናል ይጠበቅብናልና በወረዳችን ሆስፒታሉን ጨምሮ ወደ ስምንት ጤና ጣቢያዎች አሉ። ስምንቱ ጤና ጣቢያዎች፣ ጤና ኬላዎች ሰላሳ ስድስት ጤና ኬላዎች ውስጥ ስንገባ የህክምና ግብዓት በከፍተኛ ሁኔታ የተጎዱ ናቸው። መድኃኒት፣ የህክምና መሳሪያ እንደ ከቢፒ አፓራተስ ጨምሮ በጣም ጀምሮ በጣም ከፍተኛ የሆነ ችግር ያለበት ስለሆነ እነሱን ለመሙላት ወደፊት አብሮም ቢሰራ ጥሩ ነው ብለን እናስባለን። ወርልድ ቪዥን ኢትዮጵያ ዶክተር አበባ ላለው በወርልድ ቪዥን ኢትዮጵያ የቤቼ ፕሮጀክት ማናጀር ነው የምሰራው። እንደሚታወቀው በ የቤቼ ፕሮጀክት ማለት በአሜሪካ ተራድኦ ድርጅት ዩኤስአይዲ ድጋፍ የተደረገ ፕሮጀክት ነው። በዋናነት በዚህ የአንድ አመት ፕሮጀክት ነው በመቄት ወረዳና በወረባቦ ወረዳዎች እየሰራ ይገኛል። እንግዲህ ፕሮጀክቱ ከባለፈው ሐምሌ ወር እስከ አሁኑ ሰኔ የመጨረሻ ድረስ የሚቆይ ፕሮጀክት ነው። በዚህ ፕሮጀክት አጠቃላይ እንግዲህ መቄት ላይ ወደ 160 ሺህ ተጠቃሚ ይሆናል ብለን የምንጠብቀው ነው የሚሆነው። ስለሆነም በአጠቃላይ በአራት ሴክተሮች ነው ስንሰራ የቆየ ነው፣ በፈልዛል፣ በጤና፣ በስነ ምግብ በግብርና እና በሴቶች እና ህጻናት በኩል ከፍተኛ ስራዎችን ስንሰራ ቆይተናል። በዋናነት ጤናን በተመለከተ እንግዲህ በአራት ሰብ ሴክተሮች ነው። በተለይ የጤና ሥርዓቱን የጤና የሄልዝ ሲስተሙ ወይ ደግሞ የጤና ሥርዓቱን ማጠናከር ነው። በተለይም ደግሞ የጤና ተቋማትን በጦርነቱና በድርቅ የተጎዱም ስለሆነ ማህበረሰቡ አንደኛ ጤና ተቋማትን ማደስ፣ የተለያዩ ድጋፎችን በተለይ የፈርኒቸሮችን መስጠት፣ በጣም ውዱ የሚባሉ የሜዲካል ኢኩፕመንት ወይም ደግሞ የሕክምና መመርበሪያ መሳሪያዎችን እንደ ሲቢሲ ማሽን፣ ኬሚስትሪ ማሽን፣ ሸከር አጠቃላይ የምርመራ ሁኔታዎችን ማጠናከር የሚያስችል ማቴሪያሎችን፣ የጤና ባለሙያዎችን ድጋፍ በተለይም በትሬኒንግ ስታንዳርድ የሆኑ ትሬኒንጎችን በመስጠት ጤና ተቋማት የተሻሉ እንዲሆን ማድረግ፣ በሌላ በኩል ደግሞ በተለይ የወረርሽኝ የፐብሊክ ሄልዝ ኢመርጀንሲ የሚባለውን ነገር በተለይ እሱን ያሰሳ እንዲደረግና ባለሙያዎችንም ትሬኒንግ በመስጠት ከፍተኛ ስራ ስንሰራ ቆይተናል። በተጨማሪነት እንግዲህ ያው መድኃኒቶችንም እንደዚሁ በማቅረብ ህብረተሰቡን ተጠቃሚ እንዲሆን አድርገናል። አንዳንድ ነገሮችንም እንደዚሁ በስነ ምግብ የተጎዱ ህጻናት ወይ ደግሞ ሲቪየር አኪዩት ማልኒውትሪሽን ያለባቸውን ልጆች የሚታከሙበትን የሕክምና መታከሚያ ሪሃብሊቴሽን ሴንተር ማቋቋም በዋናነት ከጤናው አንጻር ስንሰራቸው የቆዩ ስራዎች ናቸው። በሴቶችና ህጻናትም እንዲሁ አንዳንዴ ያው ጾታዊ ጥቃት የደርሰባቸውን ሰዎች በስልጠና ሳይኮ ሶሻል ሳፖርት የስናምሩ ድጋፍ ማድረግ እንዲሁም ደግሞ በገንዘብም ቢሆን ድጋፍ እየተደረገላቸው ነው የሚገኙ። ለወላጆቻቸውም ለህፃናትም ጭምር በርካታ ድጋፎችን ስናረቆ ይተናል። ከግብርና አንጻር ደግሞ በጣም በርካታ የሆኑ የምርጥ ዘሮችን ለበርካታ ማህበረሰብ እንግዲህ እስካሁን ባየነው ወደ ከ8000 የሚደርስ አስፋዳት በግብርና በኩል ተጠቃሚ እንዲሆን አድርገናል። በተለይም የስንዴ ዘር፣ የጤፍ ዘር፣ የተለያዩ የአትክልት ዘሮች እንደ ቲማቲም፣ ጎመን እንዲሁም ደግሞ ሽንኩርት የመሳሰሉ ዝርያዎችን ሰጠናል። ሌላውም ደግሞ እንዲሁ ሀሪኮት ቢን ወደ 174 ኩንታል የሚሆን አጠቃላይ እሱንም እየሰጠን እንገኛለን። ከዚህ በተጨማሪ ደግሞ ለእንስሳት መድኃኒት በተለይ የቬቴርናሪ ድራግ የምንላቸውን ነገሮች በዛሬው ዕለት አሁን ርክክብ ከምናደረጋቸው ነገሮች አንደኛው ነው። እሱንም እንዲሁ ለመቄት ወረዳ ግብርና ጽሕፈት ቤት የምናስረክብ ይሆናል። በአጠቃላይ እንግዲህ በቆይታው ፕሮጀክቱ በርካታ ስራዎችን ሰርቷል። እንደ መንግስት እንግዲህ እነዚህን ስራዎች ያው ቀጣይነት እንዲኖራቸው ባለሙያውም አመራሩም በደንብ ቀጣይነት እንዲኖራቸው ማድረግ ይጠበቃል። ክትትል ያስፈልጋል፣ ድጋፍ ያስፈልጋል። ምክንያቱም እነዚህ ኤመርጀንሲ ፕሮጀክት ወይም ደግሞ የአደጋ ጊዜ ምላሽ ሰጪ ፕሮጀክቶች ስለሆኑ እንትናቸውን ከሰጡ በኋላ ያው ሊወጡ ይችላሉ። ግን እንደ መንግስት የመንግስትን ድርሻ መወጣት ማህበረሰቡም እንግዲህ በተለይም ምርጥ ዘር የተለያዩ ነገሮችን የሰጠንበት ሚላ ስላለ ማህበረሰቡ ወይም ደግሞ ድጋፍ የተሰጠው ማህበረሰብ እንግዲህ ዶሮም በግም ፍየልም የተሰጠበት ሁኔታም ስላለ የተሻሻሉ ዝርያዎችን በማብዛት ራሱን ችሎ የማይበገር የኢኮኖሚ ግንባታ እንዲያደርግ፣ በኢኮኖሚ ራሱን እንዲያሻሽል፣ ከድህነት እንዲወጣ ማድረግ ያስፈልጋል ብለን እናስባለን እንግዲህ እንደ ፕሮጀክት